ሰኔ ጾምን እየጾምን እንገኛለን እና አብዛኛውን የሰኔ ጾም ወይም የሐዋርያት ጾም የአገልጋዮች ብቻ ወይም ቀድሞ ሐዋርያት ስለጾሙት የሐዋርያትና ወይም የካህናት የቄሶች ብቻ ጾም ነው ተብሎ አብዛኛው በተለይ አዲስ አበባ አካባቢ የሚጾም የለም እንደ የሚባስ ብለው አብዛኛው ሥጋ ቤቶች ክፍት ናቸው። እና እውነት የአገልጋዮች ብቻ ጾም ነው ወይ? ጾመ እንዴት ደግሞ ሥጋ ይበላል የሚለውን እውነት ነው። አብዛኛው ክርስቲያን ይህ ጾም የካህናት ጾም ነው፣ የአገልጋዮች ጾም ነው፣ የመነኮሳት ጾም ነው እያሉ ብዙ አይጾሙም። ነገር ግን ቅዱሱ መጽሐፍ እንደሚያዝዘን አጽዋማት ሰባት ናቸው። ሰባት አዋጅ ጾሞች አሉ። ከነዚህ ጾሞች መካከል አንዱ ጾመ ሐዋርያት ነው። ስለዚህ ጾመ ሐዋርያትን ይህን ጾም እንድንጾም መጽሐፍ ቅዱስ ያዝናል። የትኛውም ክርስቲያን አይደለም ሥጋ መብላት እስከ ዘጠኝ ሰዓት መጾም እንዳለበት ቅዱሱ መጽሐፍ ያዘዘናል። ምክንያቱም ቅዱሳን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ወደ ዓለም ከመሄዳቸው፣ አገልግሎት ከመጀመራቸው በፊት ጾሙ፣ ጸለዩ። ይህን ደግሞ ያዩት ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከማስተማሩ በፊት፣ ሙት ከማንሳቱ፣ ድዌ ከመፈወሱ በፊት፣ ውኃውን ወይን ከማደርጉ በፊት፣ ታምራት ከመስራቱ በፊት ጾመ አርባ ማዕልትና አርባ ሌሊት ገዳመ ቆሮንጦስ ገብቶ ጾመ። ቅዱሳን ሐዋርያትም ከማስተማራቸው በፊት ታምር ከመስራታቸው በፊት ድዊ ከመፈዘወሳቸው ሙት ከማስነሳታቸው በፊት ጾሙን ጾሙ በረከት አገኙ። ስለ ጾሙ አገልግሎታቸው የተሳካ ሆነ። ድዊ መፈወስ ቻሉ፣ ሽበውን መተርተር ቻሉ፣ አይነ ስውር ማብራት ቻሉ፣ ሙት ማስነሳት ቻሉ። ምን ስላደረጉ? አገልግሎት ከመጀመራቸው በፊት ስለ ጾሙ ስለ ጸለዩ ነው። ክርስቲያኖች ስለዚህ እኛ በየትኛውም የህይወት ጉዟችን የተስተካከለ እንዲሆን የስራችን መጀመሪያ ጾም መሆን አለበት። ውጤታችን የተሳካ እንዲሆን ውጤት እንድናመጣ የትምህርታችን መጀመሪያ ጾም መሆን አለበት። ነጋዴዎች ከንግዳችን መጀመሪያ ጾም መቅደም አለበት። በየትኛውም የህይወት ጉዟችን ገበሬዎች፣ ነጋዴዎች ሁሎችም የአገልግሎት መጀመሪያችን ጾም ሲሆን በስራችን ውጤታማ እንሆናለንና፣ ይህ ጾም ሐዋርያት የመጾም ግዴታችን ነው።